ሰላም፣ ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? የስጦታ ውል ለምታደርጉ ለስጦታ ተቀባይም፣ ለስጦታ ሰጭም እንደዚሁም የተደረገውን ስጦታ ጥቅሜን፣ መብቴን ይነካል በሚል በፍርድ ቤት ይሄ ስጦታ ውል እንዲፈርስላችሁ ክስ ለምታቀርቡ በሙሉ አስገዳጅ የሆነ የህግ ትርጉም በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተሰጥቷል። እንግዲህ የአንድ ባለትዳር ያለሌላኛው ፍቃድ ለሌላ ሰው የጋራ ንብረታቸውን በስጦታ ሰጥቶ ከተገኘ ይህ ስጦታ ውል እንዲፈርስ ሌላኛው ጥቅሙና መብቱ ተጎዳብኝ የሚለው የትዳር አጋር በምን ያህል ጊዜ ገደብ ነው ክሱን ማቅረብ የሚችለው፣ የይርጋ ጊዜው ወይም የጊዜ ገደቡ ምን ያህል ነው በሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2476 05 በዚህ ዓመት ጥቅምት 5 ቀን 2017 አዲስና አስገራሚ ውሳኔ ሰጥቷል ውድ የተከበራችሁ የፕሮግራም የተከታታዮች እንግዲህ ከዚህ በፊት ወይም በቤተሰብ ህጉ ድንጋጌ መሰረት በባልና ከሚስት ያለአንደኛው ተጋቢ ፍቃድ ወይም ስምምነት የተደረገውን በአጠቃላይ የሽያጩን ሊሆን ይችላል የስጦታውን ሊሆን ይችላል የብድሩ ሊሆን ይችላል እንዲፈርስ የሚቀርብ የፍርድ ቤት ክስ ውሉ መደረጉ ከታወቀበት አንደኛው ተጋቢ ጥቅም የተነካ መብት የተነካ እሚለው ሰው ውሉ መደረጉን ካወቀበት ቀን ጀምሮ በስድስት ወር ጊዜ ውስጥ በማንኛውም ሁኔታ ደግሞ ውሉ ከተደረገበት ቀን ጀምሮ በሁለት ዓመት ጊዜ ውስጥ ክሱን ካላቀረበ ክስ የማቅረብ መብቱ በይርጋ እንደሚታገድ ተደንግጓል። በቤተሰብ ህጉ መሰረት ማለት ነው። ነገር ግን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንድነው ያለው በሰበር መገብ ቁጥር 10 56 52 ላይ በሰጠው ውሳኔ ከባልና ሚስት አንደኛው ተጋቢ ያ ሌላኛው ተጋቢ ፍቃድ ወይም ስምምነት የስጦታ ውል አድርጎ ከተገኘና ሌላኛው መብት ወይም ጥቅሜ ተነክቷል የሚለው የተዳራጋር ይህን የስጦታ ውል እንዲፈርስ የሚያቀርበው ክስን አስመልክቶ ያለው የይርጋ ጊዜ በቤተሰብ ሕጉ የተደነገገው የሁለት ዓመት ወይም የስድስት ወር የይርጋ ጊዜ ሳይሆን የዚህን የስጦታ ውልን ልዩ ባህሪ መሰረት ያደረገ ሊሆን ስለሚገባው ተፈጻሚነት ያለው በቤተሰብ ሕጉ ላይ የተመለከተው የሁለት ዓመት የይርጋ ጊዜ ሳይሆን በፍትሐብሔር ሕጉ አንቀጽ 1845 ላይ የተመለከተው የ10 ዓመት የእርጋ ጊዜ ሊሆን እንደሚገባ አስገዳጅ ትርጉም ሰጥቷል በሚል በአንደኛው ተጋቢ ያሌላኛው ተጋቢ ፍቃድ ወይም ስምምነት የተደረገ የስጦታ ውል እንዲፈርስ የሚቀርብ ዳኝነት ተፈጻሚነት ያለው የእርጋ ድንጋጌ የስጦታ ውል ልዩ ባህሪ መሰረት ያደረገ በመሆኑ በፍትሐ ብሔር ህጉ አንቀጽ 1845 ላይ የተመለከተው የአስር ዓመት ይርጋ ጊዜ ሊሆን ይገባዋል እንጂ በቤተሰብ ህጉ የተደነገገው በአንቀጽ 69 መሰረት የተደነገገው የሁለት አመት ይርጋ ጊዜ ለስጦታውል ይፍረስልኝ ክርክር ተገቢነት የለውም፣ በሚል በጣም አዲስና አስገራሚ ውሳኔ ሰጥቷል። ይህ ክርክር እንግዲህ ሲደረግ የነበረው ከሳሽ በሆኑት ሚስትና እንደዚሁም ደግሞ በባላቸውና በሌሎች ልጆቻቸው መካከል ተከሳሽ ሆነው ባቀረቡት ክስ ነው። ክሱ የጀመረው ከፌዴራል የመጀመሪያ ደረጃ ፍርድ ቤት ነው የጀመረው። እንግዲህ ሚስት ምንድን ነው ያሉት? ባለቤታቸው ወይም ባላቸው ያለሳቸው ፍቃድ የጋራ የሆነውን ቤታቸውን ለልጆቻቸው በስጦታ የሰጡባቸው መሆኑንና ያን ስጦታ ባላቸው ለራሳቸው ለብቻ ልጆቻቸው ማለት ነው የሰጡባቸው ስለሆነ የተደረገ የስጦታ ውሉ እንዲፈርስልኝ የሚል ክስ ያቀርባሉ። እንግዲህ ተከሳሾች ምንድን ያሉት የስጦታ ውሉ ሊፈረስልኝ በአንድ ትዳር አጋር የማንኛውም ሊፈረስልኝ ክርክር ማቅረብ የሚችለው ጉዳዩ ውሉ መደረጉን ካወቀበት በስድስት ወር ጊዜ ውስጥ ነው። ያ ካልሆነም እንግዲህ አብሶሉትሊ በሁለት ዓመት ውስጥ መቅረብ አለበት። ነገር ግን ይሄ ጊዜ ስላለፈ ማቅረብ አይችልም በሚል በሚስት ላይ ተቃውሞ ያቀርባሉ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥያቄሽ በይርጋ ታግዷል በሚል የሚስትን የስጦታ ውል ይፍረስልኝ ክስ ውድቅ ያደርጋል። ይህ ፌዴራል ከፍተኛ ፍርድ ቤትም ቢሄዱ ይግባኛቸው የስር ፍርድ ቤት ውሳኔ ይጸናል ተገቢ ነው የስር ፍርድ ቤት ውሳኔ ይባላል። እንግዲህ ህግ ስህተት ተፈጽሞበታል እኔ ልዳኝ የሚገባው ወይም የይርጋ ጊዜው መስተናገድ ያለበት በቤተሰብ ህጉ አንቀጽ 69 መሰረት ሳይሆን የስጦታው ውል ልዩ ባህሪ መሰረት አድርጎ ስለዚህ የይርጋ ጊዜው ሊሆን የሚገባው በፍትብሄር ህጉ 1845 መሰረት የአስር አመት የይርጋ ጊዜ ነው ሊቆጠር የሚገባው እኔ ደግሞ ይሄ ውሉ ከተደረገበት ጊዜ ጀምሮ አስር ዓመት ሳይሞላው ነው ይህን ክስ ያቀረብኩት። ስለዚህ በአስር ዓመት ጊዜ ውስጥ ክሴን ስላቀረብኩ ይርጋ አያግደኝም በሚል ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር አቤቱታቸውን ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደግሞ በመዝገብ ቁጥር 24765 ጥቅምት አምስት ቀን አስራ ሰባት በሰጠው ውሳኔ እንግዲህ ቅድም እንዳልኳችሁ የስጦታ ውልን ልዩ ባህሪ መሰረት በማድረግ ተፈፃሚ የሚሆነው የእርጋ ጊዜ በቤተሰብ ህጉ አንቀጽ 69 የተመለከተው የሁለት ዓመት የእርጋ ጊዜ ሳይሆን የአስር ዓመት የእርጋ ጊዜ ነው በሚል እንግዲህ አስገዳጅ ውሳኔ ሰጥቷል። ስለዚህ ይሄ የብድር ውል፣ የሽያጭ ውል እንደዚሁም ሌሎች አይነት የውሎች የትዳር አጋር ከሌላ ሰዎች ጋር አድርጎ ሲገኝና አንደኛው የትዳር አጋር ጥቅሜን፣ መብቴን፣ የጋራ ንብረቴን ይጎዳል ብሎ ክስ በሚያቀርብበት ወቅት የሚያቀርበው የእርጋ ጊዜ በቤተሰብ ህጉ የሚስተናገድ ሲሆን፣ የስጦታ ውል ይፍረስልኝ በሚሆንበት ጊዜ ግን በቤተሰብ ህጉ የእርጋ ጊዜ መሰረት የእርጋ ጊዜ የማይስተናገድና በፍታ ብሔር ህጉ አንቀጽ 1845 የ የአስር ዓመት የእርጋ ጊዜ የሚስተናገድ መሆኑን በጣም ቤንች ማርክ የሚባል ወይም አስፈላጊ ውሳኔ ነው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውድና የተከበራችሁ የፕሮግራሜ ተከታታዮች የሰጠው። ስለዚህ እንግዲህ ከባልና ሚስት ሆናችሁ አንደኛው የትዳር አጋር ያደረገው የስጦታ ውል እንዲፈርስላችሁ ክስ ያቀረባችሁ ወደፊትም ክስ የምታቀርቡ ወገኖች የሁለት ዓመት የእርጋ ጊዜ የማይገድባችሁ መሆኑን ተረድታችሁ መብትና ጥቅማችሁ ከተነካ ክርክርም ላይ ያላችሁ ወደፊትም ክስ የምታቀርቡ አስር ዓመት የይርጋ ጊዜ ተፈጻሚ እንዲሆን ቅድም በነገርኳችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ የህግ ትርጉም መሰረት የሚዳኝ መሆኑን አውቃችሁ በዚሁ አግባብ ክርክራችሁን ማቅረብ እና መብታችሁን ማስከበር ትችላላችሁ። በመሆኑም በዚሁ አግባብ እንግዲህ እንድትጠቀሙበት ብዬ ነው ይህንን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ ዋቢ በማድረግ ወደ እናንተ ዛሬውን የህግ ምክርና ትንታኔ ያቀረብኩት በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ።